ወይ ስማ እናቷ ምን እንዳለች ያሰምታችኋል። ማሚ አሌክስ ትግሬ ነው አታግቢያለች። እሷ ያገባችሁ ግን ነጭ ነጭ አጭባ ብላ ያንን ቪዲዮ አላያችሁትም? ነጭ ነጭ አጭባ ግብታ ሂምር አንቺ አማራ ሰምተሻል። ይሄንን እየወዳብ እኮ እያወራ ያለው ከእናት እና ከልጅ አንጻር ነው። አንቺ ከአማራ አንጻር ነው እኔ ከእናትና ከልጅ አንፃር እናቷ መከበር አለባት። እየማስብነኝ ግን ድራማ ነው ብሎ ጅቦ ነግሮናል። ልጅቷ እናቷን እራሱ ዱኤት ነጭ ነው ያገባችሁ እያለች ስትሳደብ ነበር ያላያችሁ። ምንድን ነው ቤቱ ተበጥብታል ምትሉኝ? ምን እየሆነ ነው? እንዴት እዛ ከፍተዋል እኮ እያሳዳደቧቸው እኮ ነው። ረሱት እንዲ ስራ ነው። እኔ እዛ ጋ ደ የጣሉት ነገር አለ። እዛ ጋ ባሻ ባሻ የጣሉት ነገር አለ እኮ ጅቡ ግን ይህ ነገር ድራማ ከሆነ ለምን አማራን ሕዝብ ማስገባት አስፈለገ? ይጅቡ የቲፒኤልኤፍ ካድሬ እኮ ነው። ነገራት እኮ አይነው የቲፒኤልኤፍ ካድሬ ነው። ግን ለምን አማራን ሕዝብ በሕዝብ ላይ እንደዚህ ድራማ መስራት ቀልድ ጥሩ ነው ወይ? ተምሪይ ምን መሰለሽ አንድ ነገር ልንገርሽ፣ እኔ እንደሚመስለኝ አሁን ፍምስና ተፈልጎ ይመስለኛል። ለአውራበት አማራ ልሽ ተምሪ አማራነሽ አደለን ቆንች እንደ።

በመመሰል አበሻ አቃጥለውኛል። መጀመሪያ ይተውኝ ይተውኝ። አሁን ምትምር ልመልስላት አንተ እኔ በጣም ስትል ዘላ እዛኛው ቤት ያለው እሳት እየከበደ ነው እያሉ ነው። እዛኛው ቤት ነዷል። እዛኛው ቤት ያለው እየነደደ ነው እያሉ ነው።

አንዴ ሰው እየተመር በሌላ አካውንት ያስተዳድባል። በሱ ደግሞ ዚህ ገብቷል። አቤት ይኸው የጠየቅሽኝን ጥያቄ ልጠይቅሽ ልመልስልሽ። በቃ ወሳኝ ጥያቄ ስለሆነ አንቺ አማራ ነሻ አይደል? ለሶስተኛ ጊዜ ስጠይቅሽኝ ጥያቄ ቴምር አንተስ ትግ ትግሬ ነህ ብኛ አንተስ አንድ ነገር ልጠይቅሽ ልጠይቅሽ ብኛ ለ ቴምር እያ አዎ አማራ ከሆንሽ አጀንዳ ነው ብለሽ መጠየቅም የለብሽም። አማራ በዚህ ሰዓት ምንድን ነው የሚያስፈልግ? አማራ በዚህ ሰዓት ምን እየሆነ ነው? ተሚር አንቺ ጠንቀቀሽ ታውቂያለሽ። እናቴን አከብርሻለሁ። እንዴት እኔን አጀንዳ ነው ጅቦ ብለሽ ትጠይቂኛለሽ? ምንም ሆነ ምንም ነገር ለአማራ የማይጠቅም ከሆነ ለምን እዛ ቦታ ትገኛላችሁ? ለምን በዛ ጉዳይ ታወራላችሁ? አጀንዳ ይሁን እውነት ይሁን ለአማራው ምንድን ነው የሚጠቅሙ ነው? ውሸት ቀጥል። ይቅርታ ጅቦ ይቅርታ ቴምር መልሱ ተመለሰልሽ። ይሄ ነገር አጀንዳ ሆነም አጀንዳ አልሆነም ለአማራው ይጠቅመዋል ብለሽ አስበሻል? ኦኬ እናንተ ለአማራው ጠቀሙ አልጠቀም እናንተ ይህንን አማራን ለማስገባት አስፈለገምሪ አዳዳምጭ እነሱ አረጉት አላረጉት፣ አንቺ እንደ አማራነትሽ አስበሽ ይሄ ጉዳይ ለአማራ ይጠቅማል። ይሄ ጉዳይ ምን አገባኝ ጎጃም ላይ ከተጨፈጨፈ ሳምንት ባልሞላው ጉዳይ ይሄ ጉዳይ ሲመጣ እንዳለ አማራው በዚህ ላይ ነው የሚያወራው። ይመለከነው ስሜ ገብቶኛል ሳይሆን እነሱ ለምን አማራ ስለ አማራ እስክርቢት ጽፋ ለምን ሆነ አልሆነ አጀንዳ ለአማራው ቢሆንም ባይሆንም አንቺ አሁን ለአማራ ምድር ነው የሚያስፈልገው። ከመቶ ሀያ በላይ እናቶች፣ ወጣቶች፣ ሕጻናቶች በድሮን በዓመት በዓል ጊዜ ዓመት በዓል ያ ጉዳይ ትን አማራ እንደዚህ ያዛኙነት ለእኔ ልትነግረኝ ከሞከር ከአንተ አጀንዳውን ለምን ጽፈግ ለምን ትጠይቅኛለሽ? ለምን ትጠይቅኛለሽ ይሄን የምትለው ለምን መጣህ? ነው ይሄ ማለት። አማራ ሲጠቀኛለች። ኖ ኖ ኖ የምጠይቀህ አንተ አሁን እኔን እየጠየቀኝ ነው አይደል? እኔ ደግሞ አናንተ ይሄንን ሀሳብ ክሬታ አድርጋችሁ ያመጣችሁት የአማራው ደም እንዲፈስ ትፈልጋላችሁ። ድምፅም እንዳንሆን ትፈልጋላችሁ። ዳሷ አጀንዳ የምትፈጥሩኝ አንቺ አማራ ደለሽ፣ ለአማራ ለማራ ለማይጠቅመሆን አታውቂም። ድብ እናርጌ ነው እንትን አትነግረኝም እናንተ። አሁን ጥያቄው የምር አጀንዳ መሆኑን እያወቅሽ ለምን የአጀንዳው አባል ሆንሽ? ነ የአጀንዳው አባል ማነው? መነሻው ነው? እነ ማናቸው ነው? እነ ማናቸው? ለምን አጀንዳውን አመጡት ነው ለምን አንቺ በዚሁ ለምን ምንም ይሁን ምንም ነገር ይሄ ብቻ አይደለም። ከአሁን በላይ ለሚፈጠሩ ነገሮች ሁሉ ለአማራ ይጠቅማል አይጠቅምም ብሎ ሰው አያስብም። ስማርት ሌሎቹን ሰዎች ናቸው እንደዚህ

ሀያ ጊዜ ነገር ናቸው እኮ። ያብቅ የአብቄለሽ የከሌ አሁንም ሌላ ይዞ ይመጣሉ። ሀያ አጀንዳ ይጣ ለአማራ ይጠቅማል አይጠቅምም፣ አመዛዘን እኮ ነው። ዩ ደበራም ቅድም ጅቦ ያለሽ፣ ለምን አማራው የራሱን አጀንዳ ይዞ በማህበረሰብ ላይ የሚፈጸምበትን ነገር ብቻ ለምን ለምንደሌላ ነገር አየሹ። አሁን ጅቦ ምንድን ነው እያለኝ ያለው ያለኝ እኔ ጅቦ ነው የተረዳው። ከታች ያለው ሰው አንድ ሰው እያዳመጠ ነው። እኛ የአማራ አንድ አንድ መቶ ሀያ ሰው በድሮን ተጨፍጭፎ አልቋል አለት ግን አለ። በዛ ቅጽበት ደግሞ እኛ ድራማ ጽፈን ይዘንላችሁ መጣን። ስለዚህ የዛ የአጀንዳው የሞቱ ህዝቦች ድምፅ እንዳትሆኑ እኛ ድራማ ጽፈን መተናል። ያደረገው እኛንን እያለ ነውሳብነውይ አጀንዳው ቢገባት እኳሁ ዚህ ላይብ ላይም አትቀመጥም ነበር። አልገባትም የእናንተ አጀንዳ እኔ ድራማችሁ በደንብ ነው የገባኝ። ኔ ኮዩ ጅቦኮ የዛሬ አራት አምስት ቀን ድራማ ነው ሰው በኋላ ሲገባ እሱ ታፍራላችሁ ሲል ሰምቸዋለሁ እና ከዛ በኋላባካባ አድርጌያለሁ። አጀንዳው ስለገባኝ ስላልገባኝ አይደለም። አማራም ግን በእኔ ድራማ መጫወቻ ታረጉት አላችሁ። ሚ ታረኩሽ ተምር እያዳምጪኝ ስሜታዊ ልትሆኝ ትችያለሽ። አንቺ የምትፈልጊው የተረዳሽን ብቻ አይደለም ማውራት ያለብሽ። ሰውንም ለመረዳት ሞክር። ምንም አይነት አጀንዳም ሆነ አጀንዳ ያልሆነ ነገር መጣ ለአማራው ይጠቅመዋል ወይ ብሎ አማራው አንቺ ራስሽ ማመዛዘን አለብሽ። አራት ነጥብ። ይሄ ነገር ለአማራ ይጠቅማል አይጠቅምም፣ አይደለም መርሳት። ዝም ብሎ በመውቀበት በጮህበት ሰው ባለበት አይደለም። በትግራይ ጦርነት ላይ ከታዘብሽ ተምር። አንድ የሚተነፈስ ነገር አለ። አገር ልትፈርስ ነው፣ አገር ነደደች፣ ይሄ እኮ ነው ሲወራ ነበር። ለአማራው ጥግ ድረስ ይጠቅማል አይጠቅምም። በቃ ይኩን ምር ይጠቅማል አይጠቅም አይጠቅምም አደለ። በቃ መመለስም ማውራትም የለብሽም በዛ ጉዳይ ላይ አጀንዳ ነው አጀንዳ አይደለም። ምና ምን አገባሽ? በቅትመተው ይሄንን ል ከኔ ህዝቤን ስም ሳስገባ ድረስ እኔ ደግሞ አማራ እስኮንጉ ድረስ ኢንቮልቭ አደርጋለሁ። ይሄ እኔ አማራ ነኝ። ሰው ስለ አማራ ካነሳ ማይጠቅም ጉዳይ ላይ ኢንቮልቭ ብታደርግ ምን ትርጉም አለው? ጠቀም አጠቀም። አሁን አንተፎ ምንድን ነው? ስማርት ፎን በነገርኞች ማል ያለው ባርድ አጀንዳችንን እያወራን ነው። ልበለኔ ኖ ቆይ አንዴ፣ ኢላ አንዴ፣ አሁን አንተ የምትለው ያንተ አባባል እየገደልናችሁ ነው፣ ስንገላችሁም ቢሆን ለእናንተ አይጠቅማችሁም፣ ዝም በሉ አይነት ነገር አማራ ከአዲስ አበባ ተባረን መቀሌ ያለን ሰዎች ነን እኮ የሚገልሽማ ብልጽግና እናንተ ሁልፍ ልጅቷን የምና ልጅቷ ፈልስ ካስፈለጋችሁ፣ ለምን ልጁ ጉራጌ ነው ወይም ልጅቷ ጉራጌ ነች ወይም ደግሞ ኦሮሞ ናት ለምን ብላችሁ አልመጣችሁም? ይሄ ምክንያቱ ለምን አልመጣችሁም? በፍቅረኞች መካከል ምን ይሰራል? ለትግሉ ይጠቅመዋል የእነሱ ፍቅር የአማራ ሆነች ኦሮሞ ሆነች ትግር ሆነች ይጠቅመዋል። አማራ አይደለም ነው አሁን እኮ እዚህ ጋር ኢትዮጵያ፣ አሁን ያለው ጦርነት እና የምናየው ፖለቲካ የኢትዮጵያ ፖለቲካ እኮ የዘር ፖለቲካ ነው። ገብተዋል አይደል? አሁን እናንተ ሚዲያ ላይ ያመጣችሁት የዘር ፖለቲካ ነው። አማራው ሙልቃቃ ነው ልበል? ኖ ኖ፣ የዘር ፖለቲካ ላይ ያመጣችሁት አሁንም፣ የሚዲያ ላይ ለአማራም በዘር ነው እየደረሰ ነው ነው ስለሆነ አንጨትን ትሞላቀቂያለሽ የሙልቃቃ ፖለቲካ ታካይጃል። የሙልቃቃ ፖለቲካ ብቻ አይደለም። በነገራችን ላይ ጅቦ፣ አማራው የሚከተለው የማይሆን ሰው ነው። አሁን ሞጣና እዮዳብን ቢከተል ይነቃል። አሁን እየተከተለ ያለው ጥላዬን ነው። ጥላዬ ግራ የገባው የአማራ ብሔርተኝነትን የሚነቀንቅ ታላቅ ሰው እኮ ነው። እናቴም ባሸ ጥላዬን እየተከተለ አማራ እንዴት ነው የሚነቃው? ነው ይህ ቁጥር አስገዳይ ነው ጥላዬ የመንገጠል የመገንጠል ሀሳብ ያለው ሰው ነው። ለምን ሞጣን አትከተሉም እባካችሁ። ጌታን ሞጣን የሚከተል አማራ ይድናል። እዮ ዳብንና ሞጣን የሚከተል አለቀ ዳነ። ቀልዳለን። መዳኛችሁን ታብታብ አታረጉ። መዳኛችሁን ላይ እንዲህ ምንድን ነው ቴምር የኔ ጎሉ እንዴ ለአማራ የሚጠቅመውና የማይጠቅመው እንዴት መለየት ያቅጣቸዋል? ተመርዬ ሁሉ ከሚጠቅምና የማይጠቅም አይደለም። ኢትዮጵያ ያለው ፖለቲካ የዘር ፖለቲካ ነው፣ መሬት ላይ ያለው ሚዲያም ላይ የምታወሩት የዘር ፖለቲካ ነው። ያንን ነው ያመጣችሁት ሚዲያም ላይ በአጀንዳ አድርጋችሁ የሆኑ ሰዎችን ለማፈመስም ይሁን እንግዲህ፣ እናቲቱ ልጇን ለማፈመስም ብላ አማራ፣ እኔ እንደውም ሳስባት እኔ ለእናቲቱ አግዤ ቤቴን ከፍቼ ስናገር ነበር